አሰላም አሌይኩም ረህመቱላሂ ዋበረካቶና የተከበራችሁ የአሚናሲ ተናር ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላሂ፣ ከእኔ ጋር ሁሉ ሰላም፣ እንደምን ጊዜም ከእናንተ ጋር ስራ የባደ አፊያ። ረመዳን እንዴት ይዛችኋል ማለት ነው። እንግዲህ ዛሬ ለየት ባለ ቪዲዮ ቀርቤላችኋለሁ ማለት ነው። ገራሚ የሆኑ ነገሮች፣ አዲስ አዲስ በሆኑ የትራስ ልብሶች፣ እንደዚሁም ፈርሻዎች፣ ሌላም ደግሞ አዲስ ነገሮች አሉኝ ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩት ማለት ነው። ለወዳጅ ለዘመድ እንዲደርስ ደግሞ ቪዲዮውን ሼር ሼር በማድረግ ቪዲዮን ጀምሩት ማለት ነው። ምክንያቱም ለእናንተ የሚጠቅመው ነው ለእናንተ ማቀርብላችሁ የዛሬው እንግዲህ ቪዲዮ ያው ሙያይም የትራስ ልብስ ዘርፎችን በተመለከተ ስለሆነ በተጨማሪም ደግሞ መንጽሆችን አዘጋጃለሁ። የት ነው አካባቢ ምናምን ለምትሉ ደግሞ ወሎ ኬሚሴ አረፋይ ገበያ መሀከል ቁጥር 39 ይገኛል ማለት ነው። ከስልክ ስልክ ቁጥር አኖርላችኋለሁ አድራሻችሁ ርቀት ኑሮት እኔም ማግኘት ከፈለጋችሁ በቴሌግራም በዋትሳፕ በኢሞ ቅድም በነገርኳችሁ ስልክ ቁጥር ማግኘት ትችላላችሁ። እንደዚሁም ደግሞ በዙሪያ ያላችሁ ሰዎች ካላችሁ ደግሞ በአካል መምጣት ከፈለጋችሁ እንግዲህ አድራሻዬን ነግሬያችኋለሁ ማለት ነው። ቀጥታ ወደ ቪዲዮ ይልግባ ማለት ነው። እንደዚህ የአማር የመጅልስ ጨርቆችን ጠርቆችን ይዤላችሁ ቀርቤያለሁ ማለት ነው። እንደዚሁም ከነ ሙሉ ሞኬቱ ነው ይዤ የቀረብኩት ማለት ነው። የት ነው የሚሄደው ካላችሁ እንግዲህ ደሴ ዙሪያ ውርጌሳ ማለትም ያው ውጫሌ ብሎ ውርጌሳ አይደለ የሚባለው እዛ የሚሄድ ነው ማለት ነው። እንደዚሁም ደግሞ ለየት የሚያደርገው ማለት ነው የአማቾቼ ትእዛዝ ወይም ደግሞ ሰርፕራይዝ ነው ማለት ነው በዚህ አጋጣሚ እነሱ ሲያዩት እንግዲህ የሚያውቁት ነገር የለም ሰርፕራይዝ ሊደረጉ ነው ማለት ነው እንግዲህ የሚደሰቱበት የሚጠቀሙበት አለ ያድርገው ማለት ነው ትዛዙ እንግዲህ ሙሉውን እንግዲህ 12 የትራስ ልብስ አለ ማለት ነው አራት ተካያዎች አሉት እንደዚሁ ደግሞ ስድስት ቤቢዎች የቡና ስፍራ ባስኬት እቃ ምንጣፍ ተጨማሪ ደግሞ መጋረጃዎች አሉት ማለት ነው። ለሳምፕል ይሄናን ጥፍ የላቸው አለ ማለት ተጨማሪ ቀሪው ደግሞ ያልተፈረሸው እዚህ ጋር እንደምታዩት ትራስ ልብሱ ሙሉን አለ ማለት ነው። በተጨማሪ ደግሞ መጋረጃ አላት ማለት ነው። ያው ረመዳን ስለሆነ ማውረዱ መስቀሉ እንግዲህ ትንሽ ስለሚያደክም አልሰቀልኩትም ማለት ነው። ይሄንን ይመስላል መጋረጃ ማለት ነው። አራት መጋረጃ አላቸው ቤቱ ማለት ነው። ይሄንኛው ከላይ የሚደረጉት መጋረጃ ሲሆን እንደምታዩት በጣም የሚያምር ነው። ዲዛይኑ ደግሞ ለየት ያለ ትራስ ልብስ ነው ማለት ነው። መጋረጃ ነው። በዚህ አጋጣሚ እናንተ ማዘዝ ከፈለጋችሁ ስላለቀው እንዳያመልጣችሁ ላለ ማለት ነው። ይሄ ከላይ ያለው የሚደረግ ሲሆን ገበሩ ደግሞ ይሄንን ይመስላል። በሪፍሌት እንደዚህ የተሰራ ነው ማለት ነው። ገበር የሚሰራው እንግዲህ በሪፍሌት ነው። ከላይ ያለው ደግሞ በማድረቂያ ነው ማለት ነው። እንደምታዩት ይሄ መጋረጃ እንግዲህ ሁለት በሁለት ነው። ስፋቱ ነው እንግዲህ ለሜትር ከ50 ነው። እናንተም ካዘዛችሁ እንደዚህ ቆንጆ የሆነ መጋረጃ ኮምፕሊት ከነ ትራስ ልብስ ታገኛላችሁ ማለት ነው። እንዴት አያችሁት? ወደዳችሁት? ሀሳብ አስተያየት እንግዲህ በውስጥ መስመር መናገር ትችላላችሁ፣ ኮሜንት መጻፍ ትችላላችሁ። ሁለቱ መጋረጃ ከነገበሩ ይህንን ይመስላል። ሁለቱ ቀሪው መጋረጃ ደግሞ ይሄንን አንዱን ይመስላል ማለት ነው። አይሄንኛ የላይኛው ነው ማለት ነው። አንደኛው ገበሩን አምጡ እና እንዴት አያችሁ? ድምጼ ነው እንግዲህ ጉንፋን ትንሽ ያዛርጉታል ማለት ነው። እንግዲህ ይሰማችኋል የተሰባረጋለሁ የመጀመሪያውን ገበሩን አይታችሁታል። ይሄንኛው ደግሞ ለተጨማሪው ሁለተኛው መስኮት ወይንም በር ነው ማለት ነው። እንደምታየው ስፋቱን እንግዲህ ማየት ትችላላችሁ። በጣም ያው ከእጄ እራሱ ረዝሟል ማለት ነው። ይሄን ያክል ትርፋለሁ ማለት ነው እና ይሄን ይመስላል ማለት ነው። እዚህ ጋር እንግዲህ የባስኬት እቃዋ እዚህ ጋር አለች ማለት ነው። የቡና ሱፍራዋ ደግሞ ትልቅ ነው ማለት ነው። እዚህ ጋር የቡና ሱፍራ ብለን የምንሰራው ለምግብ መጠቀም ትችላላችሁ። በዚህ አጋጣሚ ማለት ነው ሌላም ሀገር እንግዲህ ላላችሁ እንግዲህ ማድረስ እንችላለን። በተደጋጋሚ እንግዲህ ወደ ድሬዳዋ፣ አላባ፣ ቡታጅራ እንደዚሁም ሀረር ስልክ ነበር ማለት ነው። ያንን ቪዲዮ አይታችኋል ማለት ነው። እዚያ አካባቢ ያላችሁ ማለት ከፈለጋችሁ በዚህ አጋጣሚ ጎራማ ትችላላችሁ። እንደዚህ የተዘጋጁ ትራስ ልብሶች አሉ ማለት ነው። ቀረብ አድርገው እዚህ ጋር እንደምታዩት እዚህ ጋር የተዘጋጁ አሉ ማለት ነው። ስለዚህ ማውጣት ከፈለጋችሁ እነዚህ ትራስ ልብሶች መውጣት ይችላሉ ማለት ነው። እዚህ ጋርም እንደምታዩት ሙሉ ፉል ነው ማለት ነው። ትራስ ልብሳት ሱቃችን በዚሁ አጋጣሚ ደግሞ ነጋዴዎች መረከብ ከፈለጋችሁ ደግሞ በቅናስ ዋጋ በተመጣጣኝ ዋጋ ጥራቱን የጠበቀ እና እንደዚሁም ደግሞ በምትፈልጉት ቀን ሳናጉላላ እናደርሳለን ወይንም እናቀርብላችኋለን ማለት ነው። ሌላ ቦታ ከሆናችሁ ትራንስፖርት በእኛ ማለት ነው ልታገኙ ትችላላችሁ። ሌላ ደግሞ አዲስ የገቡት ትራስ ልብሶችን ላሳያችሁ ማለት ነው ሳምፕሎችን። ይህን እንዴት አያችሁት? በጣም ነው የሚያምረው። ከሌላው ለየት የሚያደርገው ነገር ይሄ የዛፍ ነገር ቅርጽ አለው። እንደዚሁም ደግሞ በሁለት ስላሽ የተሰራ ነው። እዚህ ጋር አበባ፣ ባለአበባ ነው። ሌላ ምንም ነገር የለውም ማለት ነው። ሁለተኛው ደግሞ እዚህ ጋር እንደምታዩት ይሄም እንደዛው ተመሳሳይ ስሬት ነው ማለት ነው። ጎልደን በነጭ ነው ማለት ነው። እዚህ ጋር ምንም ከሽከሽ ሳይደረጋለ ማለት ነው። ሌላ የዙ አይነት ደግሞ አሰራር ከሽከሽ ያለው ደግሞ እዚህ ጋር አለላችሁ ማለት ነው። ስለዚህ እናንተ በፈለጋችሁት መልኩ ማለት ትችላላችሁ። እዛ ጋር ያያችሁ ከሽከሽ ያለው እዚህ ጋር ያለው ደግሞ ከሽከሽ ያለው ትራስ ልብስ ነው ማለት ነው። ሌላኛውን ደግሞ ላሳያችሁ ማለት ነው። አዲስ የገቡ ልብሶች ናቸው። ለበዓል የሚወጡ ናቸው ማለት ነው። አሁንም ቀኑ አረፈደም ማዘዝ ትችላላችሁ። ለበዓል ለምትፈልጉ ለበዓል በየቤታችሁ ይገባላቸዋል ማለት ነው። ይህንኛው ደግሞ ትራስ ልብስ ይህንን ይመስላል ማለት ነው። በተጨማሪ ደግሞ እዚህ ጋር ውሃ ሰማያዊ በነጭ የተሰራ መሀከሏ ላይ እንግዲህ ፈርጥ የተደረገ አበባ ነው ማለት ነው። ሙሉ ቁልፍ እንግዲህ ቀርቷል፣ ቻውቻው ብለነዋል ማለት ነው። አዲስ በገቡ ጨርቆችና አዲስ በገቡ ማቴሪያሎች እያዘጋጀን እንገኛለን ማለት ነው። ወደ ሌላው ደግሞ ስንሄድ እዚህ ጋር ሲሊቨር በነጭ የተሰራ ከነ ቤቢው እዚህ ጋር እንደምታዩት በጣም ነው የሚያምረው ማለት ነው። ይሄንን ይመስላል ማለት ነው አዳዲስ ልብሶቹ ማለት ነው። እዚህ ጋር ደግሞ ጥቁር በነጭ የተሰራ ሀፋፍ ነው ማለት ነው። እዚህ ጋር መካከሉ ላይ ነጭ አለው ከሽከሻ ያለው ማለት ነው። እዚህ ጋር እንደዚሁ ከነ ቤቢው ያለበችን ትመስላለች ማለት ነው። ሌላ እዚህ ጋር ደግሞ ሸክላው በነጭ ሲሰራ ይሄንን ይመስላል ማለት ነው። እንግዲህ ተመሳሳይ ዲዛይን ኖሯቸው፣ ግን የተለያዩ የትራስ ጨርቆችን ሶስት ነው አራት አይነት አሳያችሁ ማለት ነው። እናንተ የወደዳችሁትን ማዘዝ ትችላላችሁ። ተጨማሪ ደግሞ አሁንም ተመሳሳይ ካራ እንደዚሁ በሰያፍ የተሰራ እዚህ ጋር አቅርቤላችኋለሁ ማለት ነው። ከሁሉም የመረጣችሁትን ፎራድ እያረጋችሁ በውስጥ መስመር ልታናግሩኝ ትችላላችሁ። ለበዓል ሁሉም ቦታ ይደርሳል ማለት ነው። እንግዲህ አሚና አይ ወሎ ይገኛሉ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን ተቀላቀሉ ትላላችሁ ማለት ነው። ለማዘዝ እንግዲህ ስልካችሁን ጠቀም ያለባቸው ማለት ነው። ይሄንን ይመስላል እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ ወሰላም አለይኩም